የፊደል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝዝት ይበልልኝ። ዛሬ ይዤላችሁ የመጣሁት ልክ እንደምታዩት ማር በነጭ ሽንኩርት ነው። እኔ ጥቁር አዝሙድና ቅርን ፉድ ጨምሬበታለሁ። በነገራችን ላይ ስለ ዘርፈ ብዙ ጥቅሙ እየነገርኳችሁ በቀን አንድ ፍሬ ከዚህ አንድ ፍሬ እኔ ስለፈጨሁት አንድ ፍሬ ይሆናል ብዬ ያሰብኳትን እጠቀማለሁ ሰው እናንተ ግን ከነ ፍሬው ማስገባት ትችላላችሁ። እንደዚህ ፈጭታችሁ ልክ እንደዚች አንድ ፍሬ የምትሆነውን አንድ ደቂቃ አኛ ካኛ ከታረጉ አኛ ካኛ ከታረጉና እኔ በውሃ አርጌ እውጠዋለሁ። ሰው አፋ ያሸትሞይ? እንደምትጠይቁኝ ስለማቅ ነው። አፋ ያሸትሞይ በደንብ ብሩሽ ካደረጋችሁ አፋ ያሸትም። በደንብ ብሩሽ መደረግ አለበት። ይሄ የተብላላ ነጭ ሽንኩርት በማር ነው። ስለ ጥቅሙ ልንገራችሁ። አንደኛ ባክቴሪያዎችን ይገድላል። ሰውነታችን ውስጥ ያሉ ባክቴሪያዎችን እና ቫይረሶችን የመግደል አቅሙ ከፍተኛ ነው። ሲቀጥል ቤተሰብ በሽታን የመከላከል አቅማችንን በደንብ ያጎለብትልናል ኦር ያጠነክርልናል ሲቀጥል ቤተሰቦቼ የቆዳ ጤንነታችን በተለይ እንደዚህ ብጉር ምናምን የሚያስቸግራችሁ ለቆዳ ጤንነት በጣም በጣም በጣም ጥቅም አለው። ለመተንፈሻ አካላቶቻችን ቤተሰብ ምንም በላይ የልብ ጤንነት የልብ ጤንነታችንንም በሚገባ ያሻሽልልናል። ሲቀጥል ለምግብ መፈጨት ትልቅ አስተዋጽኦ ስላለው በቀን አንድ ፍሬ አለዛ እንደዚህ ከፈጫችሁትም ልክ እንደዚህ አንድ ፍሬ የምትሆን ብትጠቀሙ በደንብ ትልቅ ለውጥ ጤናችሁ ላይ ታገኛላችሁ። ግን ጨጓራ ያለባችሁ ሰዎች ነጭ ሽንኩርት ስትመገቡ ጥንቃቄ አደርጉ። ጨጓራ ላለባችሁ ሰዎች ነጭ ሽንኩርት ስትጠቀሙ ጥንቃቄ አደርጉ። ቃላቶችን የምደግምበት በደንብ አበክራችሁ ነው የሚባለው አበክራችሁ እንድትሰሙት ስለምፈልግ ነው። ሰው እንደዚህ አደርጋችሁ ተጠቀሙ። እናንተ ከፈለጋችሁ ሙሉ ፍሬ ፍሬ ፍሬውን ብቻ በማሩ ትዘፈዝፉትና አንዷን ፍሬ መውሰድ ትችላላችሁ። ጥርሳችሁን በደንብ ከቦረሻችሁ ምንም አይነት የነጭ ሽንኩርት የሚረብሽ ሽታም ሆነ ጠረን አይኖረውም። በደንብ ጥርስ ብሩሽ ማድረግ ነው። ሶ እኔ እዚህ ውስጥ ቅርንፉዱን የማልበላው በቀን ሁለት ፍሬ ቅርንፉድ ስለምበላ ይሄ ከዚህ ቅርንፉዱ ከቅርንፉዱ ማግኘት ያለበትን ነገር እንዲያገኝ ብቻ ነው አብሬ የምዘፈዝፈው ማለት ነው። በነገራችን ላይ በነጭ ሽንኩርት በራሱ በጣም ብዙ ቪታሚኖች አሉት። ሚኒራሎች አሉት። ቪታሚን ሲ አለው። በዛ ላይ ቪታሚን ቢ ስድስት ኦር ሲክስ አለው። ሶ በጣም ብዙ ብዙ ብዙ ብዙ ብዙ ብዙ ከዚህ የምናገኛቸው ጥቅሞች ስላሉ፣ ታውቃላችሁ እናቶቻችን ጉንፋን ሲይዘን፣ ሆዳችንን ሲያመን፣ ለእያንዳንዱ ነጭ ሽንኩርት ለብዙ ነገሮች መፍትሄ ነው። አንድ አፒሲሊን ከምንወስድ አንድ ነጭ ሽንኩርት ነው። ሰርትል ነበር አያቴ እንደ ተረት ስትተርተው። ሶ ነጭ ሽንኩርት ብትጠቀሙ ብዙ ነገሮችን ታተርፋላችሁና፣ ጨጓራ ያለባችሁ ጥንቃቄ እያደረጋችሁ ሌሎቹ ተጠቀሙት፣ ትወዱታላችሁ። ቤተሰቦች መልካም ቀን። አሰራሩን እዚሁ ላይ አስቀምጬላችኋለሁ። መጀመሪያ ቤተሰቦች ሽንኩርታችሁን እንደዚህ ደቀቅ አድርጉት። ለምን? እኔም ብዙ ጊዜ አላላምጠውም ስውጠው ደቀቅ ስለሚል ዋጣ አድርጌ ልክ እንደ ከኋላው ላይ ውሃ ነው የምጠጣበት። ሰው እንደዚህ ታደርጉና ነጭ ሽንኩርታችሁን ትጨምራላችሁ። ከዚህ በላይም ላም ማድረግም ትችላላችሁ። ቤተሰብ ግን በደንብ ፈርትራይዝ ሲሆን ኦር በደንብ ሲዋሃድ ልክ ጤፋው ክተን እንደምንቶ ልክ ሽታው ከሽንኩርትነቱን ትቶ እርሾ እርሾ ሲል እስከሚል ድረስ ስለሆነ የምናዘጋጀው ምን አደርጋለሁ እናንተ ማድረግም አለማድረግም ትችላላችሁ። ጥቁር አዝሙድ ነው ከዛ ቅርንፉድ አድርጉበት። ቁራዝሙር ማድረግም አለማድረግም ትችላላችሁ። እንትን ግን ምስማር ወይም ቅርን ፉድ ግን አድርጉበት በጣም ነው የሚጠቅማችሁ። ከዛ ማራችንን ነው ፋይናሊ ማር ነው የምንጨምረው። ከዛ ማር ጨምርበታለሁ፣ እገጥመዋለሁ። እዛ ሴት ገጥሜው ወደ አምስት ስድስት ቀን አስቀምጠዋለሁ። ቤተሰቦች ያው ማር ነው እየጨመርኩበት ያለሁት። ከቻላችሁ እንደዚህ ካላችሁ ንጹህ ማር ጨምሩበት። ከሌላችሁ ግን ችግር የለውም። የሱቁን ማር መጠቀም ትችላላችሁ። ያው እንግዲህ ማሬን ጨምር ያለው ገጥሜ አስቀምጠዋለሁ ወደ ቤተሰቦች ከዛ ማሩን አሁን ለምሳሌ ቤተሰብ ይህ የማሩቃ አይደለ? ይሄንን ውሃ ሙሉበትና ጠጡት። እሺ እንዳደፉት በጭራሽ ሰው እንደዚህ አድርጌ አማስለዋለሁ። መዳረሱን በደንብ ቼክ አድርጎ ዋው። በነገራችን ላይ ማር አልወድም ግን፣ በጣም እኔ ጋር ቆንጆ ንጹህ ማር አለ። ዱባይ ከሆናችሁ ማራም ማዘዝ ትችላላችሁ። ይህም በቃ እዛ ሴት እንግዲህ ማሪ ጨምር ያለው ገጥሜ አስቀምጠዋለሁ ውድ ቤተሰቦች ከዛ ማሩን አሁን ለምሳሌ ቤተሰብ ይሄ አሁን የማሩ ቃ አይደለ? ይሄንን ውሃ ሙሉበትና ጠጡት። እሺ እንዳደፉት በጭራሽ ሰው እንደዚህ አድርጌ አማስለዋለሁ። መዳረሱን በደምብ ቼክ አድርጎ ዋው። በነገራችን ላይ ማር አልወድም ግን በጣም እኔ ጋር ቆንጆ ንጹህ ማራ አለ። ዱባይ ከሆናችሁ ማራ ማዘዝ ትችላላችሁ። ይህም በቀዛ ሴት